የሁለተኛ የዓለም ጦርነት መጨረሻ ማለትም 1945 እንደ ኤሮፓያን አቆጣጠር የአሜሪካ ፕሬዝዳንት ሃሪ ትሩማን በጃፓን ላይ በሚደረገው አስቸጋሪ የጦር ዘመቻ በአንድ ጊዜ ብዙ ህይወትን ማጥፋት የሚችለውን አዲስ የተፈጠረውን አቶሚክ ቦምብ በጃፓን ከተሞች ላይ እንዲሞከር ፍቃድ ሰጠም። ነሐሴ 6 1945 እንደ ኤሮፓያን አቆጣጠር የቢ29 ቦምብ አውራጅ የሆነው ኢኖላጋይ የተሰኘው አውሮፕላን ሊትል ቦይ የተሰኘውን በዩራኒየም ንጥረ ነገር የበለጸገው ቦምብ ይዞ ሂሮሽማ ወደምትባል የጃፓን ከተማ

ሊትል ቦይ 64 ኪሎ ግራም የሚመዝንና በዩራኒየም የበለጸገ እንዲሁም 15 ኪሎ ቶን ቴንቴ ያክል የፍንዳታ ኃይል ያለው ንጥረ ነገር የያዘ ቦምብ ነበረ። ሊትል ቦይ በተጣለ በሶስተኛው ቀን ነሐሴ የ945 የአሜሪካ የጦር አውሮፕላን በፕሉቶኒየም የበለጸገ ፋትማን የተሰኘ ቦምብ በሁለተኛው የጃፓን ከተማ ናጋሳኪ ላይ ጣለ። ፋትማን 6.4 ኪሎ ግራም ብቻ ሲመዝን 21 ኪሎ ቶን ቴንቲ ያክል የፈንጂ ኃይል ይዟል። ይህም ማለት ፋትማን ከሊትል ቦይ የተሻለ አቅም አለው። እነዚህ አቶሚክ ቦምቦችን የተሰሩት በሃትማን ፕሮጀክት የአቶሚክ ቦምብ አባት በሆነው ሮበርት ኦፕንሃይመር ነበረ። ታዲያ ፕሉቶኒየም እና ዩራኒየም ራዲዮ አክቲቭ ንጥረ ነገሮች በመሆናቸው ከፍተኛ ፍንዳታን የመፍጠር አቅም አላቸው። ነሐሴ 6945 15 ፓይለት ፓውል ቲቤትስ ቢ29 ኢኖላጌ የተሰኘውን የጦር አውሮፕላን 4400 ኪሎ ግራም የሚመዝነውንና 15 ኪሎቶን ያክል የፍንዳታ አቅም ያለውን ሊትልቦይ የተሰኘ አቶሚክ ቦምብ የውትድርናና የኢንዱስትሪ ከተማ በሆነች በሂሮሽማ ሰማይ ስር ቁልቁል ጣለው። ይህ ቦምብ 600 ሜትር ከፍታ ላይ እያለ በመፈንዳት 1.6 ካሬ ኪሎ ሜትር ስፋት ውስጥ ያለውን ማንኛውም ነገር ወዲያውን ወደ አመድነትና ትነትነት ነቀየረው። በዚህ ፍንዳታ 75000 ሰዎች ወዲያውኑ ሲሞቱ በጨረርና ቃጠሎ በጠቅላላው 140ሺ የሚጠጉ ሰዎች ለሞት ሲዳረጉ፣ 70% የሚደርሰው የሂሮሽማ ከተማ ሙሉ በሙሉ ወደመ። በጧት ማለት ድብሎ ነሐስ የ9945 እንደ ኤሮፓያን አቆጣጠር ፓይለት ቻርለስ ስዊኔ ቢ29 ቦክስ ካር የተሰኘ አሜሪካ የጦር አውሮፕላን ከጦር ሰፈር ተነስቶ በድጋሚ ጉዞውን ወደ ጃፓን አደረገም። የጦር አውሮፕላን የሰባት ሰዓት በረራ ካደረገ በኋላ ታርጌት ወደ ሆነችው ከኮኮራ ሰማይ ደረሰም። ነገር ግን ኮኮራ በደመና ጭጋግ ተሸፍና ስለነበረ ቦምቡን ለመጣል አልተመቸውም። ስለዚህ የአውሮፕላን ታርጌቱን ወደ ሌላኛዋ የጃፓን ከተማ ናጋሳኪ በማድረግ ጉዞውን ቀጠለም። ናጋሳኪ ከኩኮራ 100 ማይል የምትርቂ ወደብ ከተማ ስትሆን ከኩኮራም ትበልጣለች። በውስጧም 263000 የሚጠጉ ሰዎች ይኖራሉ። ቢ29 ጦር አውሮፕላን በ17000 ጫማ ከፍታ ላይ እያለ ፋትማን የተባለውን አቶሚክ ቦምብ በናጋሳኪ ከተማ ሰማይ ስር ቁልቁል ወረወረው። ከአርባ ሰባት ሴኮንዶች በኋላ ፋትማን 1600 ጫማ ከፍታ ላይ ደረሰ። በፋትማን ቦምብ ውስጥ የተገጠመው ሴንሰር ወደ መሬት እንደደረሰ ባወቀ ጊዜ ኤሌክትሪክ ስፓርክ ወደ ውስጠኛ የቦምቡ ክፍል በማለፍ ፖልኒየምና ፔሪሊየም የተባሉ ንጥረ ነገሮች በ10 ሚሊ ሰከንድ ውስጥ ኒኩሌር ሪያክሽን ማካሄድ ጀመሩ። ከዛም የፋትማን ቦምብ 1600 ጫማ ከፍታ ላይ እያለ ፈነዳ። ቦምቡን መሬት ላይ ቢፈነዳ ኖሮ የተፈለገውን ያክል ኃይል ማመንጨት አይችልም ነበረም። ከዚህ ፍንዳታ በኋላ ወደ 40 ሺህ የሚጠጉ ሰዎች ሲሞቱ ቦምቡ ከፈነዳበት ቦታ በሶስት ካሬ ማይል ስፋት ውስጥ ያሉ ህንጻዎች እና ማንኛውም ነገር ሙሉ በሙሉ ወደመ። በዚህ ፍንዳታ ክልል ውስጥ ያለው ከፍተኛ ሙቀት ሰዎችን ወደውን ወደ ትነት ነቀየራቸው። ይህ ጥፋት ሶስት ነገሮችን አስከተለ። አንደኛ ብላስት ወይም ፍንዳታ፣ ሁለተኛ ፋየር ወይም እሳት፣ ሶስተኛ ራዴሽን ወይም ጨረር። ስለዚህ ይህ ቦምብ ከፈነዳ በኋላ ከፍተኛ ፍንዳታን፣ እሳትን፣ እንዲሁም ሶስት አይነት ጨረሮችን ፈጠረ። እነሱም አልፋ፣ ቤታ እና ጋማ ጨረሮች ናቸው። አልፋ ጨረር ብዙም የከፋ ጉዳት የማያደርስ ይልቁንም በልብስ መከላከል የምንችለው ሲሆን፣ ቤታ ጨረር ግን ቆዳን አልፎ የመግባትና የማቃጠል አቅም አለው። በሌላ በኩል ጋማ ጨር የሰውን ልጅ አካል ብቻ ሳይሆን ኮንክሪት ሁሉ ሳይቀር ማለፍ የሚችልና ከፍተኛ ጉዳት ማድረስ የሚችል ጨረር ነው። የጨረር እንደ ካንሰር፣ የልብ በሽታ፣ የዘርና መሰል በሽታዎችን ያመጣል። በመጨረሻም ናሲ የጃፓን ንጉስ አጼ ሂሮይቶ ጃፓን እጅ መስጠቷን በሬዶ አወጀም። በድጋሜ መስከረም 2 ቀን 1945 የጃፓን መንግስት ኦፊሳላዊ ደረጃ እጅ መስጠቷን በማወጅ የሁለተኛ ዓለም ጦርነት ለአንዴና ለመጨረሻ ጊዜ ተጠናቀቀም። በጃፓን ህገ መንግስት አንቀጽ 9 የመከላከያ ሰራዊት ማደራጀትና ግጭትን በጦርነት መፍታት አጥብቆ ይከለክላል። እናም ወዳጄ በዚህ ሰዓት ጃፓን የመከላከያ ሰራዊት ከሌላቸው ሀገር ቀዳሚዋ ነች። ነገር ግን መከላከያ ሰራዊት አይኑራት እንጂ ጃፓን ሰልፍ ዲፌንስ ፎርስ የተባለ እጅግ ዘመናዊ ኃይል አላት። ለዛሬዋ በቃን።